ሰውናችን ታጣቢ ሰውናችን ታጣቢ ይቀበልኝ የኔ የምቆርብበት ገላሽን ታጣቢ ገላሽን ታጣቢ ሰውናችን ታጣቢ ሰውናችን ታጣቢ ልብሶችን ታጣቢ ልብሶችን ታጣቢ ሚካል ያስቆጠቁጠኛል። በልሜ እሰይ እሰይ እሰይ እንኳን ያጥበኝ ቀርቶ የቻለ እሱ እኮ ጠይቄው እኔ ላስታጥባቸው እንዳይሰራ ነው። እንዳይሰራ ጉልበቱ፣ እንዳይሰራ ጉልበቱ፣ ጉልበቱን የማንከባከቡ ነው። ጉልበቱን እንዳይሰራ መቆጠቡ ነው። ጉልበቱን ጉልበቱን እንዳይሰራ ጉልበቱን የማንከባከቡ ነው። ሚካኤል በልሚያ እያስቆጠቆጠኝ እና ውሃ ሙቃሃ ትጠበኝ አልኩት። እርሶ ግን በሙቁሃ መታጠብ ይወዳሉ። እኔ የማውቀው እንደዛ ነው። አሁንም ራሱ ጠዋት ላይ እማማ ዝናሽ በሙቀው ኋላ አስታጥቦት ስሎት ወዲያውኑ፣ እሺ ልጄ እሺ ልጄ ብለው ነው የታጠቡት። እናንተ ቤቱም ወዲያው ያታጠባችሁኛ እንዴ? በያቃ አራቁ። በፍጹም። አንተ ጉልበቱን ማንከባከቡ ነው። ጉልበቱን መቆጠቡ፣ ጉልበቱ መቆጠቡ ነው እንዳይሰራ፣ እንዳይሰራ እጅና እግሩ እንዳይሰራ ማንከባከቡ፣ እጅና እግሩን አቅፎ ይዞ ማወፈሩ ነው። ለራሱ ምን ጥቅም ምን ጥቅም አለው? አፈር ለሚበላው ጉልበት ምን ምን ጥቅም አለው? ዱሮ ፊት ቆይቶ አንተ ወሰድክ አይደል ወሰድክ አይደል ገንዘብ ወሰድክ አይደል እኔ እኔ ታሰርኩ የአጥር በር እየከፈትክ በሽተኛዋ ደካማዋ ላይ እልም ትፈታለች ቅብጤ ሶያልክ ገንዘብ ሰብስበህ ገንዘብ ሰብስበህ ይዘህ ለመሄድ ገንዘብ ሰብስበው ይዘህ ለመሄድ በሽተኛዋ ደካማዋ ላይ ያቅርበር እየከፈት ህዝብ እያንጋጋ አንጋቶ ታገባባት አለ። በሽተኛዋ ደካማዋ ላይ ብለው አሰቡኝ። አሰቡኝና አሁን የገንዘብ ቅጣት፣ የገንዘብ ቅጣት ክፈል አሉኝ። የገንዘብ ቅጣት ክፈል አሉኝ። የገንዘብ ቅጣት ክፈልና ተፈታ አሉኝ።

ጉድፍ አይቆጥረኝም። ጭጭ ብሎ ዝም ብሎ ስኳሩን መዛቅ ጭጭ ብሎ ዝም ስኳሩን መዛቅ ነው ስራው። ተጉድፍ አይቆጥረኝም። ያመጣሁት አምስት ኪሎ ስኳር ነበር። አሁን ስመዝነው ሁለት ኪሎ ነው የቀረው። እርሶ ይጠጣሉ እንዴ? አረ በስመ አብ፣ በስመ አብ! ምነው አንተ ያኔ ጭማቂ ስትፈተፈት እየጨመርክ ያኔ ጭማቂ ስትሰራ ሱተሱ እየጨመርክ አይደል? ጭማቂውን ተተውኩ ጀምሮ እዚህ ለምን አስቀመጥከው? አልተውኩም እኮ ጭማቂውን። እርስዎ ቆይ ትንሽ ቆይ አልጠጣም ስላሉ ጠጠ እቁብ አይገቡም? ተውት በቃ፣ ወላ እቁብ ወላ እድር አልገባም። እድር አልገባም። መንግስት ነው እኔ ስሞት እኔ ስሞት እ ሳያንተ ያውጥቶ የሚቀብረኝ መንግስት ነው። መንግስት ይቀብረኛል። እቁብ ደግሞ አልገባም። አቶ ድፋባቸው ይባላል። እቁብ የምገባው ለነሱ እጄ ላይ ያለውን ብብቴ ያለውን ለነሱ እንድሰጥ ነው። እቁብ የሚሰበስቡት ሰውዬ አቶ ድፋባቸው ይባላሉ። በጣም የተከበሩ ሰው ነው። አይ እዛው እዛው የህዝብን ገንዘብ ሰብስቦ የከበረ በጣም በጣም የተከበሩ ሰው ናቸው። የህዝብን ገንዘብ ሰብስቦ ነው የከበረው። ድፋባቸው ነው ያልኩት፣ ከአቶ ክብሩ አላልኩም። ድፋባቸው ይባላሉ። ድፋባቸው፣ ድፋባቸው እኮ የህዝቡን ነው። ድፋባቸው ውሰድባቸው ማለት ነው፣ ውሰድባቸው ነው እና በጣም የተከበሩ ናቸው። አቶ ድፋባቸው፣ አቶ ድፋባቸው ይባላሉ። አቶ ድፋባቸው ማለት እኮ የህጉን ገደው ውሰድባቸው፣ ድፋባቸው። ምን ነው ይሄ ነገር ሁሉ? እየለቃቀንክ ቦታ ላይ ማጣመጣ ለርሶ ይጠቅሞታል ብዬ እኮ ነው። እቁብ ቢገቡ። እቁብ ከየት እያመጣሁ ነው የምጥለው? ትንሽ ነው እኮ በቀን መቶ ብር ነው

መርቁን እያለ የተንጋጋ ዘጋኛለ ህዝቡ እየተንጋጋ መጥቶ መርቁን እያለ መርቁን እልም ፍቱ እያለ ድሮ ስቀበል የኖርኩትን እኔ ቋጥሬ በከረጢቱ ውስጥ እዚህ አስቀመጡ። ወደ መደጀሪያው ፊቱን ፊቱን ወደዛ ወደ መደጀሪያው ጀርባውን ወደኔ አድርጎ ነው ሱካሩን እየቀነሰ ይዞ የሚሄደው እኔ እንዳላይ እዚህ እዚህ ቁጭ ብሎ አይደለም። ሰማለ ቁጭ ብሎ አይደለም። ቁጭ ብሎማ በትከቻው ላይ ይታየኛል። በትከቻው ላይ ቁጭ ብሎ አይደለም። ቆሞ ቆሞ ቆሞ እዚህ ቁጭ ብሎ አይደለም። ቁጭ ብሎማ ትሆናል። በትከሻው ላይ ይታየኛል። በትከሻው ላይ ቆሞ ነው፣ ቆሞ ቆሞ፣ ፊቱን ወደዛ፣ ፊቱን ወደዛ፣ ጀርባውን ወደዛ አድርጎ እሱ ያለኝ ግን እማማ ዝናሽ ሁል ጊዜ ሻይ ሲጠጡ ከዛ ስኳር ይጨምራሉን ያለኝ እሷነ ከዛ አፍልታ ከዛ እበው በጃ በዚህ ኩባያ ወስዳ ከዛ ከቤቷ ተራሷ አፍልታ ሻውንም ሻውን እዛ አፍልታ በዚህ ኩባያ የምታመጣው አበቡ እኮ እኔ የምማቀው ያበቡ ናቸው አዎ እኔ የምማቀው እሱን ነው አበቡ ኩባያውን ተዚህ ወስዳ እቤቷ አፍልታ እቤቷ ታፈላችው ለነሱ ባፈላ ታፈላችው ሻይ ነው የምታመጣልኝ። ለእነሱ ሊጠጡ ያፈላሉ፣ ታፈሉት ለእነሱ ሊጠጡ ታፈሉት፣ ለእኔም ደግሞ በኩባያ እያመጣችልኝ ነው የምጠጣ። እኔ የምማውቀው ይሄንን ነው የምማውቀው እኔ። ኧረ ሌባ ሌባ ሌባ ሌባ ሌባ ከባሩን ብዬ ብገል ምን አለበት? እንግዲህ ኧረ ደግሞ ይታሰራሉ። ሆ ውሰድልኝ፣ ይታሰራሉ። ይቅርብ ወጥ ይቅርብ፣ ውሰድልኝ። ስኳር ሁሉ ሰደው ሰውየው፣ ምን ምርት ሰራ? እጄ ታስቀምጠዋለህ። እኔ ጭማቂ አልጠጣም፣ ያ ምርት ጨምቋ አልጠጣም፣ ጭማቂ አልጠጣም። እሷ እነሱ ይኸው

መኪና ውስጥ አስቀምጠህ ደግሞ እና እኛ እዛ ቆስቱባት የቆየሁት እዛ እኔ ሻይ እየጠጣሁ ነበር። እዛ እኔ የቆየሁት ሻይ እየጠጣሁ ስለነበረ ነው። ቆንጆ ሻይ ጠጥቼ መጣሁ። አበቡ ጋ ያበቡ ቆንጆ ሻይ እን በደንብ በደንብ በደንብ እንቁላል እንቁላል እውነት እውነት እውነት እውነት እንቁላል ከምን ትወጥ ጋር ነው? አይ አይደለም፣ እንደዚህ የተጠበሰ አይወዱም አሉ። እርሶ ደግሞ እንቁላል ብቻው ተቀቅሎ በዳቦ በዳቦ ተጠብሶ ተጠብሶ በዳቦ ተቀቅሎ ነው ተጠብሶ እንቁላሉ ይበላሉ? አረ በትማም ምን ነው? ባበሻ ዳቦ ነው? አዎ በፍኖ በፉር ነው ላምጣለት። ኧረ በስመ አብ ምን ነው? አይወዱም? እንህ እንቁላል እንቁላል አይወዱም? ኧረ በስመ አብ ምን ነው? ለምን በስመ አብ አሉ?

አይመቸኝም እዛ እየወሰድክ ከእነዛ ጋር እያመጣ፣ አይመቸኝም፣ አይመቸኝም። እዚህ መንካር በረጥሩ ትሰብርብኛለህ። ገልብጬ ላድርገው መነጽሩን